በትግራይ ትግራይ መፈንቅለ መንግስት መካሄዱን፣ ዩክሬን በሩሲያ ላይ የፈጸመችውን መጠነ ሰፊ የድሮን ጥቃትን የተመለከተ እንዲሁም በዶናልድ ትራምፕ በዓለ ሲመት ላይ የተገኙ አምስት ባለጸጎች ከ200 ቢሊዮን ዶላር በላይ ከስረዋል መባሉን፣ እኔ ስታርሊንክን ባጠፋው የዩክሬን የጦር ግንባር ይፈርሳል ሲል ኤለን መስክ መናገሩን የተመለከቱና ሌሎች አጫጭርና መደመጥ ያለባቸውን መረጃዎች ይዘላችሁ መጠናል። ለዚህ ዩቱዩብ ቻናል ግን አዲስ ከሆናችሁ በቅድሚያ ሰብስክራይብ በማድረግ ተወዳጁን በየጊዜው የሚለቃቸውን ትኩስና ወቅታዊ መረጃዎች ለማግኘትም ላይክ፣ ሼሪ እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት አድርጉልን። አሁን ወደ መረጃው አልፋለሁ። የትግራይ ጊዜያዊ አስተዳደር ፕሬዚዳንትን አቶ ጌታቸው ረዳን ትእዛዝ አልቀበልም አልፈጽምም ማለ የክልሉ ሰላምና ጸጥታ ቢሮ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጽህፈት ቤት በቢሮ ስም የቀረበውን መግለጫ የአንድ የጊዜያዊ አስተዳደሩ አካል ሳይሆን የአንድ የቡድን ወታደራዊ ክም ሆኑን በግልጽ የሚያሳብቅና የተፈጠረውን ችግር የሚያባብስ ነው ብሎታል። ትላንትና መጋቢት አንድ ቀን 2017 ዓ ም ፕሬዚዳንት ጌታቸው ረዳ በሶስት ከፍተኛ የሰራዊት አመራሮች ላይ የጣሉትን ጊዜያዊ እግድ ተከትሎ ደብረጽዮን ገብረ ሚካኤል የሚመሩ ህውሃት እገዳው መሰረተ ቢስና የማይተገበር በማለት ውድቅ ለማድረግ ጊዜ አልወሰደበትም። ዛሬ ማክሰኞ ጠዋት ደግሞ የክልሉ ሰላምና ጸጥታ ቢሮ የጊዜ ያስተዳደሩን ፕሬዚዳንት ጊዜያዊ እግድ ሙሉ በሙሉ በመጻረር ባወጣው መግለጫ በግልባጭ የጻፈለትን ትእዛዝ እንደማይቀበል በግልጽ የህግ ማስከበር እርምጃው ይቀጥላል ብሏል። የሰላምና ጸጥታ ቢሮ መግለጫን ተከትሎ ከመቀለ በ115 ኪሎ ሜትር ርቀት በምትገኘው የአዲግራት ከተማ በሰራዊት የታገዘ መፈንቀለ ስልጣን መካሄዱን ለማወቅ ተችሏል። ቲክቫ ኢትዮጵያ የመቀለ ቤተሰብ አባል ዛሬ ጠዋት ወደ ምስራቃዊ ዞን የሰላ ና ጸጥታ ኃላፊ ደውሎ ከቀበሌ የተውጣጡ ጥቂት ደጋፊዎች በሰራዊት በመታገዝ ጊዜ አስተዳደሩ ሾሟቸውን ከንቲባ ሲገለገሉበት የነበረውን ጽህፈት ቤት በመስበር በደብረ ጽዮን ህዋት ለተመረጡት ከንቲባ አስረክበዋል ብሏል። በትግራይ ክልል ያለው ፖለቲካ የጸጥታ ሁኔታ እጅግ አሳሳቢና ተለዋጭ ደረጃ ላይ ደርሷል። ሁኔታዎችን በየጊዜው እየተከታተልን እናቀርብ መሆኑን በዚያ አጋጣሚ እንገልጻለን። ዩክሬን ጦርነት ከተጀመረ ወዲህ በመጠኑ ከፍተኛ ነው የተባለ የድሮን ጥቃት በሩሲያ ላይ መፈጸሟም ተነግሯል። ዩክሬን በሩሲያ ላይ በፈጸመችው መጠነ ሰፊ የድሮን ጥቃት ቢያንስ ሶስት ሰዎች ሲሞቱ 18 ሰዎች ደግሞ መቁሰላቸው ተነግሯል። ዩክሬን በ337 ድሮኖች ሩሲያ ላይ ጥቃት የሰነዘረች ሲሆን ከእነዚህ ውስጥም 91 ድሮኖች ሞስኮን ኢላማ ያደረጉ እንደነበሩ የሩሲያ የዜና ኤጀንሲ ታስ ባወጣው መግለጫ ያመለክታል። ሩሲያ በ2025 ከገባ ወዲህ በዩክሬን ላይ ከባድ የተባለ ጥቃት ፈጽማለች። የሞስኮ ክልል አስተዳዳሪ አንድሪ ቨርቮሪዮ ሌሊት አስር ሰዓት ላይ በተፈጸመው ጥቃት በርካታ ጉዳት መድረሱን አረጋግጧል። በመቶዎች በሚቆጠሩ ድሮኖች በተፈጸመው ጥቃትም በርካታ ህንፃዎች መጎዳታቸውና በሞስኮ የሚገኘው ኤርፖርት ዝግ መደረጋቸውና የባስ ትራንስፖርት መቋረጡን አስታውቋል። የሞስኮ ከተማ ከንቲባ ሰርጊ ሶቢዮ በበኩላቸው የጥላት ድሮኖች በሞስኮ ከተማ ላይ መጠነ ሰፊ ድሮን ጥቃት ፈጽሟል። የሩሲያ አየር ኃይል ጥቃቶችን አየር ላይ አምክኗቸዋል ብሏል። ከንቲባው ማከለው በሞስኮ ከተማ ብቻ ሰባት የሚኖሩ የአፓርትመንት ህንፃዎች በድሮኖች ስብርባሪ መጎዳታቸውን አስታውቋል። በሞስኮ ሶስት ህፃናትን ጨምሮ አስራ ሁለት ሰዎች ላይ ጉዳት እንደደረሰም ነው ከንቲባው ያስታወቁት። የሩሲያ መከላከያ ሚኒስቴር የድሮን ጥቃቶችን አስመልክቶ በሰጠው መግለጫ ሌሊት ላይ ሞስኮን ኢላማ ያደረጉ 91 ድሮኖችን ጨምሮ 337 የድሮን ጥቃቶች አየር ላይ ማምከኑን አስታውቋል። የዩክሬን የብሔራዊ ደህንነት ቢሮ ባለስልጣን የሆኑት አንድሪ ኮቫሌንኮ በታሪክ ከፍተኛ የሆነ የድሮን ጥቃት በሩሲያ ላይ ተፈጽሟል ብሏል። የድሮን ጥቃቱ የሩሲያን ፕሬዚዳንት ቭላዲሚር ፑቲን የተኩስ አቁም ስምምነትን እንዲደርሱ ጫና ለማድረግ የታሰበ ነው ሲሉም ተናግረዋል። ሩሲያ ባሳለፍነው ሳምንት አረብ በዩክሬን ላይ የፈረንጆች 25 ከገባው ወዲህ ግዙፍ የተባለ የድሮንና የሚሳይል ጥቃት መፈጸሟም ይታወሳል። ሩሲያ በፈጸመቻቸው መጠነ ሰፊ ጥቃት 25 ሰዎች መሞታቸውን የዩክሬን ባለስልጣናት አስታውቋል። በዶናልድ ትራምፕ በዓለ ሲመት ላይ የተገኙ አምስት ባለጸጎች ከ200 ቢሊዮን ዶላር በላይ ከስረዋል ተብሏል። የሪፐብሊካኑ እጩ ዶናልድ ትራምፕ ባሳለፍነው ህዳር ወር ላይ የተካሄደው ፕሬዚዳንታዊ ምርጫን ማሸነፋቸው ይታወሳል። ይህንን ተከትሎ ጥር ወር ላይ ዶናልድ ትራምፕ 47ኛው የአሜሪካ ፕሬዚዳንት ሆነው ወዳጆቻቸውን የሀገር መሪዎችና ባለጸጎች በተገኙበት በይፋ በዓለ ሲመታቸው ተከብሯል። በዚህ በዓል ላይ የተገኙ የዓለማችን ቀዳሚ ባለጸጎች በዝግጅቱ ላይ ከተገኙበት ቀን ጀምሮ ኪሳራ እያስመዘገቡ እንደሆነም ብሉምበርግ ዘግቧል። እንደ ዘገባው ከሆነም የፕሬዚዳንት ትራምፕ አስተዳደር ዋነኛ አካል የሆኑት ኤለን መስክ ብቻ ባለፉት ሁለት ወራት ብቻ የ148 ቢሊዮን ዶላር ኪሳራ አስመዝግበዋል። እንዲሁም የአማዞንና የዋሽንግተን ፖስት ጋዜጣ ባለቤቱ ጄፍ ቤዞስ 29 ቢሊዮን ዶላር እንደከሰረም ተገልጿል። የአልፋቤቱ ሰርጌይ ብሪስ 22 ቢሊዮን ዶላር፣ የሜታ ኩባንያ ባለቤቱ ማርክ ዙከንበርግ 5 ቢሊዮን ዶላር እንዲሁም ፈረንሳዊ የፋሽን ኢንዱስትሪ ባለቤት በርናልድ አርናልት ደግሞ አምስት ቢሊዮን ዶላር መክሰራቸውን በዘገባው ላይ ተጠቅሷል። በአጠቃላይ 17 ኩባንያዎች ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡበት ጊዜ ጀምሮ የ14 ትሪሊዮን ዶላር ኪሳራ ደርሶባቸዋል ተብሏል። ለባለጸጎቹ የገቢ መቀነስ ምክንያት ከተባሉት ውስጥ የፕሬዚዳንት ትራምፕ አስተዳደር አዳዲስ እርምጃዎች፣ ከሀገራት ጋር የገቡት የንግድና ቀረጥ ውሳኔዎችና የተወሰኑት ባለጸጎች ከአስተዳደሩ ጋር ጥብቅ ቁርኝት አድርጓል መባሉ ዋነኞቹ እንደሆኑ ተገልጿል። እኔ ስታርሊንክን ባጠፋው የዩክሬን የጦር ግንባር ይፈርሳት ሲል ኤለን መስክ ተናገረም። አሜሪካዊ ቢሊዮነር ኤለን መስክ ዛሬ ባሰፈረው መልእክት የሳተላይት ኢንተርኔት አገልግሎት መስጫ የሆነውን ስታርሊንክ ለዩክሬን ጦርነት ወሳኝ መሆኑን አስታውቋል። የዩክሬን ማናቸውን ወታደራዊ ግንኙነቶች የሚከናወኑት በእሱ ባለቤትነት በሚተዳደረው በዚሁ ስታርሊንክ አማካኝነትም እንደሆነም ገልጿል። መስክ በኤክስ ገጹ ላይ እኔ ፑቲን ከዩክሬን ጋር በሚያደርገው ጦርነት ፈትኘዋለሁ እናም የእኔ ስታርሊንክ ሲስተም ለዩክሬን የጀርባ አጥንት ነው ካለ በኋላም ስታርሊንኩን ቢያጠፋው የዩክሬን የጦር ግንባር ሙሉ በሙሉ እንደሚፈርስም አስረድቷል። ለአመታት በተደረገው በዚህ ጦርነት ዩክሬን ላታሸንፍ ነገር ይህንን በማድረጉና ሰዎች በሞታቸው እንደሚጸጸትም አስረድቷል። ጨምሮም አሁን ሁሉም የሚመለከተው ሁሉ ይህንን ሰው እየበላ ያለ ጦርነት እንዲቆም ማድረግ አለበት፣ አሁን ሰላም ያስፈልጋል ብሏል። ኤለን መስክን መልእክት ያስተላለፈው የዩክሬን ፕሬዚዳንት ዘሌንስኪን ከሩሲያ ጋር የማያልቅ ጦርነት ማድረግ እንደሚፈልጉ ገልጾ ጨካኝ ካላቸው ከቀናት በኋላ ነው። ሩሲያና ዩክሬን ጦርነቱን ከጀመሩ ሶስት ዓመታት የሞላቸው ሲሆን በሁለቱም በኩል ከፍተኛ ሰብአዊ ጉዳት መድረሱ የሚታወቅ ነው። የተከብራችሁ እና የተወደዳችሁ ቻናል ቤተሰቦች፣ ለዛሬ ያዝንላችሁ ትኩስና መደመጥ ያለባቸው መረጃዎች እነዚህ መስሉ ነበር። በየሰዓቱ የሚለቃቸው ትኩስ መረጃዎች እንደርሱ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ቀን።